እንግዲህ በእናትሽ ሰይመው ፈረንሳዮች አሸናፊ ሆኗል። ምን ተሰማሽ? ፍጹም ደስታኔ የተሰማኝ እድሜ ለአባይ ቲቪ፣ አባይ ቲቪ በጣም አመሰግናለሁ። ምክንያት አለኝ። ምክንያቱ እናቴ ሁሌም በሰዎች ልብ ውስጥ ስላለች፣ ሁሌም በሰው ልብ ስለተቀበረች፣ እናቴ መቼም ቢሆን ሕዝብ እንደማይረሳ ታውቃለሁ። ደግሞም ዛሬ አመሰግናለሁ እናቴ። ዳግም እናቴ ተነስታለች፣ አልሞተችም። ሙናዬ አልሞተችም፣ ድል ለኢትዮጵያ ህዝብ። በእውነት እናቴ አልሞተችም። ማመሰግናለሁ አረግኝ። እንኳን ደስ አለሽ። እኛም በጣም እናመሰግናለን። ማሚንም አንቺንም በክብር እንሸኛቸዋለን። እናመሰግናለን